ምንድን ነው የሆነችብኝ? ልጄ አራያ ዘመድ ያለ ልጄ ምን ሆንሃ ነው ገና ኮነሽ ቀይርኝ፣ በአንቺ ቦታ እኔን ያድርገኝ፣ አንቺ አትሙችብኝ፣ እኔ ልሙት። የቀነኒናት በቀብር ስነ ሥርዓቷ ላይ እጅግ ሐዘን ውስጥ ሆነው ሲናገሩት የነበረ ነው። አለም ጎሳ በቀብር ሥነ ሥርዓቱ ላይ ይገኛል ወይስ አይገኝም የሚለው ጉዳይም በበርካቶች ውስጥ ጥያቄ ፈጠረ። ቢሆንም ቢሆንም ያ ሳይሆን ቀርቷል። ምናልባትም በርካታ ህዝብ በቀብር ሥነ ሥርዓቷ ላይ ስለነበር ነበር ለመለየት ተቸግረው ካልሆነ በቀር አንዱ አለም ጎሳ በቀብር ሥነ ሥርዓቷ ላይ አልታየም። በሕግ ቁጥጥር ስር አዱኛ ገንቱ

ብዙ የማወራው ነበረኝ፣ ግን አፌ ውስጥ ብዙ ውሃ አለበት አለ የሚል አባባል አለ። ግን ሚስጥር ተደብቆ አይቀርም፣ አንድ ቀን ይወጣና እንሰማዋለን። እናትሽ ልጄ የታለች እያለች እየተጨነቀች ነው። ይብላኝ ለሷ ይብላኝ ለቤተሰቦችሽ፣ ነፍስሽን ይማር የሚል መልእክት አስፍራለች። መጀመሪያ ወዳነሳሁት ከጓደኛዋ ጋር ራሷን ስለማጥፋት ህይወት እንደመረራት ኑሮ እንዳስጠላት ያወራችበት ጽሑፍ የተጻጻፉት ሜሴጁን ከስምንት ከሰባት ወር በፊት ነው። ምንድነው የሚለው ላንብብላችሁ። ሙሉ በሙሉ ህይወት ከባድ ነው ውዴ፣ አለች ቀነኒ። ከዛም አይ ነው ያለሽ ያለሽበት ይገባኛል አውቃለሁ፣ ያለሽበት ይገባኛል። ከፈቀድሽ ቸርች ለሁለት ቀን እንግባ አለቻት ጓደኛዋ። ከዛም ቀነኒ ምን አለች? አንዳንዴ መናገር ራሱ ይከብዳል። ከዛም ጓደኛዋ ለሰው መናገር ምንም ጥቅም የለውም፣ እስኪ ለጌታ እንንገረው፣ እሱ ጋር መፍትሄ አለ። ከዛም ቀነኒ እሱስ ልክ ነሽ አለች። መሞት የተመኘው ሰው ነኝ ጌታን አለች ቀነኒ ስትመልስላት ጓደኛዋ ውዴ አንቺ ጠንካራ ሴት ነሽ። ገና ምን አይተሽ? ብዙ ነገር ከፊትሽ አለ። እንደዚያ አትሁኝ በጌታ አለቻት። ከዛም ቀነኒ መልሳ ደከመኝ ውዴ፣ ከምችለው በላይ በጣም በጣም ደከመኝ ጌታን አለቻት። ጓደኛዋ ምን አለቻት? አይዞሽ ኔ ቆንጆ ጌታ ይረዳሻል። ያልፋል ሁሉም ታሪክ ሆኖ አንድ ቀን ፈገግ እያልሽ ታወሪዋለሽ፣ የኔ ጎበዝ። ትላንትያን ሁሉ ነገር አልፈሻል፣ ዛሬም ያልፋለሽ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ተፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፤ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል፣ የሚል የመጽሐፍ ቅዱስ ጥቅስም አብራላክችላት ቀነኒ ይምናለች በጣም በጣም የበዛ የአእምሮ ሰላም እረፍት ከምንም ነገር ይበልጣል፣ አለቻት ጓደኛዋ። ምናለች ለዛ ነው ሁሌም ቢሆን ከምንም በላይ ራስሽን አስቀድሚ ያልኩሽ ሁሉም ነገር ከአንቺ በታች ነው መሆን ያለበት፣ አለቻት። ከዛም ቀነኒ መለሳ፣ ምን ክፉ ቀን ነው የገባሁት አለች። ያገባሁት ለማለት የሚሆን አላውቅም፣ ብቻ ምን ክፉ ቀን ነው የገባሁት ይላል። ከዛም ጓደኛዋ፣ በህይወትሽ ማለፍ ያለበት ሁሉም ያልፋል፣ እኛ ስለፈለግን አይደለም። ነገ የተሻለ ቀን ነው፣ እሱን አትርሺ፣ አለቻት። ቀነኒ ምናለች፣ ቲጅዬ፣ እኔ ያለሁበትን ህይወት ሰላሳ ሰከንድ እንኳን አትቀመጭበት ቤተሰቤን ስራዬን ጓደኞቼ ሞራሌን ተስፋዬን በቃ ምን ልበልሽ ምንም ነገር የተወሰው ነኝ በምንም ነገር ተስፋ ቆርጫለሁ አለች ጓደኛዋ መልሳ አንቺ በጣም ጠንካራ ነሽ ውዴ ምንም ማሳለፍ ትችያለሽ ተስፋ ብቻ ይኖረሽ አለቻት ቀነኒም ምንም ተስፋ የለኝም ብላ መልስ ሰጠች ከዛም ጓደኛዋ ተስፋን የሰጠ የታመነ አምላክ አለን ውዴ ተይ እንደዚህ አትሆኚ ሁሉም ለመልካም ነው ታያለሽ ነገ ታሪክ ሆኖ ይወራል የኔጎበዝ አለች ጓደኛዋ ከዛም ቀነኒ ሰለቸኝ ውዴ አለቻት። አሁንም ጓደኛዋ የመጽሐፍ ቅዱስ ቃል አንስታ የተስፋን ቃል የሰጠው የታመነው ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ጥቅስ ላከችላት። እናም ሰለቸኝ ውዴ ላለቻት ደግሞ ምላሽ ስትሰጣት ታይ ውዴ፣ እመኝኝ፣ ያልፋል ይሄ ቀን፣ እየሳቅን እናወራዋለን አለቻት። ከዛ ቀነኒም ከዚህ በኋላ ውዴ የሚል መልስ ሰጠች። ጓደኛዋ መልሳ ብዙም ያልፎ የማይመስሉ ቀኖችን አልፈን ዛሬ ላይ እንደደረስን ዛሬም አልፎ ነገ ደስተኛ እንሆናለን፣ እሺ አለቻት። ከዛም ቀነኔ ተይ ውዴ ከዚህ በኋላ ተስፋ ህይወት የሚባል ነገር የለም አለቻት። ጓደኛዋ መልሳ ቃል ገባልሻለሁ ነገ ይሄ ቀን አልፎ እየሳቅን እንደምናወራው ትዝ ይልሻል፣ እያለቀስኩ አብረሽኝ ስታለቅሺ፣ ከዛ አለፈ ደስተኛ ሁንን፣ ልክ እንደዛ ይሄም ያልፋል። ደግሞ አንቺ ከኔ የተሻለ ጠንካራ ነሽ አለቻት። ቀነኔ ምን አለቻት? የኔ ከባድ ነው ውዴ፣ እንደዚህ እንደሚለው አይደለም አይደለሁም ውዴ አለቻት። ከዛም ጓደኛዋ ምን አለቻት? ምንም ይሁን የማያልፍ ቀን የለም። ደግሞ ሁሌም ከጎንሽ ነኝ፣ ምንም ቢፈጠር አለሁ አለቻት። ቀነኒ መልሳ እመጣለሁ እናንተ ጋር አለቻት። በጣም ደስ ይለኛል፣ በፈለግሽው ቀን ክፍት ነው። ከዛ ቀነኒ እሺ ውዴ 45 ኪሎ ነኝ አለቻት። ጓደኛዋም ይስተካከላል ውዴ፣ ዋናው አንቺ ደህና ሁኚ አለቻት። ቀነኒ መልሳ አይ እንደዚህ ብዬ ብነግርሽ ማርያምን ሕይወት ይመርሻል ብላ መልስ ሰጠቻት። ከዛ ጓደኛዋም አይዞሽ የኔ ውድ አለቻት እና ከሀያ ደቂቃ በኋላ አይ ቲንክ ቀነኒ የፖስተችው አንድ የሆነ ፎቶ ነበረ መሰለኝ፣ ፎቶና ጽሁፍ ማለት ነው። እና ውዴ ፕሊስ ፖስት ያደረግሽውን አጥፊው ማን ደስ ሲበለው ብለሽ ነው ብላ ፖስቱን ስክሪንሻት አድርጋ አያይዛ ላከችላት። ከዛም ቀነኒ ከሰላሳ ደቂቃ በኋላ ይሁና ውዴ ባክሽ፣ ህይወት እኮ እንደዚህ ለአንዱ ጥሩ ሳቂታ ትሆናለች፣ ለአንዱ ደግሞ ጨለማ ናት። ለአሁን ጨለማ ናት አለቻት። ከዛ ታይ እንደዚህ አትሁኚ በጌታ ስወደሽ ብላ የቀነኒ ጓደኛ መለሰችላት። ቀነኒም ምረር ብሎኛል። ከዛም ጓደኛዋ መልሳ እሺ እኔ ምን ልርዳሽ አለቻት። እያለ ይቀጥላል ወሬያቸው። እንደምንረዳው ቀነኒ በድንገት ተነስታ ራሷን ለማጥፋት የወሰነች ሰው አይደለችም። ቀነኒ ስታስብበት የቆየችው የመረራት ህይወትን እንድትጠላ ያደረጋት ተስፋ ያሳጣት በእኔ ጫማ ውስጥ ለአስራ አምስት ደቂቃ እንኳን መቆየት አትችም እስከምትል ድረስ ያደረሳት እየደረሰባት ያለ ወይም የተሰማት ያለ ችግር ነበረ። ራስን ማጥፋት በአንድ ቀን የሚመጣ ውሳኔ አይደለም። ድንገት ራሴን ላጥፋ ብለን አንወስንም። ሁላችንም ከቀን ቀን ራሳችንን ስለማጥፋት እያሰብን ሀሳቡን ለአእምሯችን እያስለመድ ነው እንሂድና አንድ ቀን ድንገት ስንናደድ ወይ ችለን ችለን ድንገት ስንገነፍል ደፈር ብለን የምናደርገው ነገር ነው እንጂ በአንድ ቀን ዝም ብለን ተነስተን በቃ ራሴን ላጥፋ፣ አንልም። በጣም ጥቂት ፐርሰንት ነው እንደዚህ አይነት አሟሟት እንኳን ቢኖር ማለት ነው። እናም በአቅራቢያችን ያሉ ሰዎች ህይወት ሰለቸኝ፣ ደበረኝ፣ መረረኝ፣ ራሴን ላጠፋ ነው፣ ለምን ኖራለሁ፣ ማንም አይፈልገኝም ሲሉን፣ አይዞሽ፣ አይዞህ፣ አንተ ኮ ጠንካራ ነህ፣ ተወጠዋለ፣ ታልፈዋለህ፣ ከኔ በላይ ጠንካራ ነህ፣ ምናምን ከማለት ይልቅ እነዚህ ሰዎች ጤነኛ ስላልሆኑ በትክክል አእምሯቸው የሰራ ስላልሆነ የአእምሮ ወይ ደግሞ የስነልቦና ችግርም ሊሆን ስለሚችል በአፋጣኝ ወደ ህክምና ቦታ ወስደን ወደ ስነልቦና አማካሪ፣ ወደ ስነ አእምሮ ሐኪም መውሰድ መውሰድ አለብን እና እርዳታ ሊያገኙ ሊድኑ ይገባቸዋል። ብዙዎች የስነ ልቦና አማካሪ አማክሬ ራሴን ላጠፋ ከነበርኩበት ስሜት ወጥቻለሁ ሲሉ እንሰማለን። ከጸብ ወስደን ወደ ስነ ልቦና አማካሪ ወደ ስነ አእምሮ ሐኪም ያለችውን ደሞ አስተናጋጅ ልንገራችሁ። አንዱ አለም በሚዲያ እንደምናየው ስርዓት ያለው ሰው አይደለም። ጋጠወጥ ወጠጤ ነው። ዱባይ ላይ ከተለያየ ሴት ጋር ነው የሚርመጠመጠው። ዮኒ እኔ በምሰራበት ሆቴል እንኳን በተደጋጋሚ አይቸዋለሁ። ኢቨን አብረው ያደረችውን እንኳን እንዴት ሲያበሻቅታት እንደነበረ ጓደኞቹ ፊት ጓደኞቹ ፊት እና አዘለም አንጠለጠለም። ለዚች ልጅ ማለፍ የሆነ አሻራ ጥሏል። እመቤቴን ደሟን መልስላት ይሉኛል። አንዱ አለም ማለት በጣም ሰካራም ነው፣ ማ ማንም ያውቀዋል። ወጠጤ ነው ይሁ በሆነች ዘፈን ታወቀ። ከዚህ በኋላ ባለ ጊዜ ነኝ ብሎ የሚያስብ ሰው ሴቶችን አቢውዝ በማድረግ የሚታወቅ ነው። ከዚህ በፊት ሌላም ልጅ አለ አመጠዋለሁ። ሴትን አቢውዝ የሚያደርጉ ሌላም ባለ ጊዜ ነኝ የሚሉ አንዷን በሰደብ ፈርክሷት ግንባሯል ሆስፒታል ተኝታ ለብሷን ማታቅ ልጅ ነው ሞተች ብለው ጥለው ሄደው ያነሷት ልጅ ነበር። እያንዳንዳችሁ በዚህ ጉዳይ ላይ መሳተፍ አለባቸው።